ክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እንሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትሩ እየተሸነፉ ነው ሲሉ አመራሩ ይናገራሉ። ሌላኛው የፋኖ አመራር ደግሞ ብረት ለበስ ተሽከርካሪ አወደምን ሲሉ አሳውቋል። የብልጽግናው መንግስት ሰልጣኝ አድማ ብተን አባላትን ወደ ተለያዩ ከተሞች መበተኑን ሲገልጽ፣ የሌሊት ዘመቻዎችም እንደቀጠሉ ናቸው። በቀዳሚነት የምንመለከተው ጉዳይ ይሆናል። የኢትዮጵያ መንግስት ሌላ ጦርነት ለመክፈት እየተዘጋጀ ነው ሲል ህወሓት ከሰስም። የጄኔራል ታደሰ ወረዳ አስተዳደር የደቡባዊ ትግራይ ጉዞና ትናንት በዞኑ የነበረው ተኩስ መነጋገሪያ ሆኗል። የጊዜያዊ አስተዳድሩ አዲስ የትግራይ ህዝብን የማንበረከኪያ መንገድ ያለውንም አሳውቋል። ትሰሙታላችሁም። ፕሬዚደንቱ ኢሳያስ አፈወርቄን ተከትሏል። የህዳሴውን ግድብ ከማስመረቅ ወደ ግብጽ ካይሮም ተሸጋግሯል። ሌላኛው መረጃችን ነው። በአንድ ወር ተኩል ጊዜ ውስጥ 12 ሹፌሮች ተገደሉ። በርካታ ተሳፋሪዎችና ረዳት ጭምር የሀገሪቱ የጸጥታ ጦት ሰለባም ሆኗል። በዝርዝር እንመለከተዋለን። የብልጽግናው መንግስት የሀገር ውስጥ ዕዳ ከ2.5 ትሪሊየን ብር በላይ ደረስም የዋጋ ግሽበቱና የማክሮ ኢኮኖሚው አለመረጋጋት ባለሀብቶችን እያራቃቸው ነው። ዝርዝሩ ተዘጋጅቷል። የአሜሪካው ፕሬዝደንት ዶናልድ ትረምፕ በናይጄሪያ በክርስቲያኖች ላይ የሚፈጸም ነው ያሉትን ጥቃት ተከትሎ ያስተላለፉት ዛቻ እያነጋገረ ነው። የሀገሪቱ መንግስትም የዶናልድ ትረምፕን ውንጀላ ሲያወግዝ ተስተውሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ እየተሸነፉ ነው ሲሉ አመራሩ ይናገራሉ። ሌላኛው የፋኖ አመራር ደግሞ ብረትለበስ ለበስ ተሽከርካሪ አወደምን ሲሉ አሳውቋል። የብልጽግናው መንግስት ሰልጣኝ ፖሊሶችን ወደ ተለያዩ የክልሉ ከተሞች መበተኑን ሲገልጽ፣ የሌሊት ዘመቻዎችም እንደቀጠሉ ናቸው። በአማራ ክልል ለሁለት ዓመታት በበርካታ ሺዎች የሚቆጠሩ ተዋጊዎችና ሰላማዊ ዜጎች የተገደሉበትን ጦርነት ብልጽግናና መሪዎቹ የሽፍታ እያሉት ነገር ግን በርካታ ሰራዊት አሰማርተው እየተዋጉበት ይገኛሉ። ከቅርብ ጊዜያት ወዲህ በአማራ ክልል እየተከናወኑ ያሉት ውጊያዎችም እንደ አንድ መነሻ ምክንያት የሚወሰደው ደግሞ በምሽት ጭምር የመንግስት ኃይሎች ወደ ፋኖ ኃይሎች መገኛዎች በመጓዝ የሚከፍቷቸው ድንገተኛ ጥቃቶች ናቸው። ከዚህ ጎን ለጎን ደግሞ የፋኖ ኃይሎችን በከተሞች ውስጥ ሳይቀር ጥቃት አድርሰው ውጊያዎችም ተቀስቅሰው ሰብአዊና ቁሳዊ ጉዳቶችን አስከትሏል። ከነዚህ ውስጥ ደግሞ የዕለታዊ ሁነቱ ማሳያ የሚሆኑት ሁለት የጎጃም ቀጠና ውጊያዎች ናቸው። በምስራቅ ጎጃም ዞን ከደብረ ማርቆስ ቅርብ ርቀት በሚገኘው ስናን የተደረገው ገማብነት ይሆናል። በዚህ ቀጠና የተደረገው የተኩስ ልውውጥ ካስከተለው ሰብአዊ ጉዳት ባሻገርም የመንግስት ኃይሎች ተሽከርካሪ የወደመበት መሳሪያና ተተኳሽም የተማረከበት ነው ይላሉ የፋኖ ኃይሎች። ሁለት የቡድንና በርካታ የነፍስ ወከፍ መሳሪያዎች መማረካቸውን ጭምር ማሳውቋል። ትናንት 80 የሚል መግለጫን ያወጡ የመከላከያ ሰራዊቱ በዚህ ጉዳይ ላይ ያለው ነገር ባይኖርም፣ ሌላኛው ዛሬ የተደረገ ውጊያ ደግሞ የፋኖ ኃይሎች ወደ ጃዊ ወረዳ መቀመጫ ፈንድቃ በመግባት አደረስ ነው ያሉት ጥቃትን ተከትሎ የተቀሰቀሰ ነው። የፋኖ አመራሩ አስረስማረ በዚህ ውጊያ ብረት ለበስ ተሽከርካሪ ከጥቅሙ ሰዎች በማድረግና መሳሪያን ከነተተኳሹ መማረክ በመቻል የተደረገ ውጊያ ነው ይላሉ። በክልሉ አሁንም የተኩስ ልውውጦችና ጥቃቶች የተመዘገቡባቸው ስፍራዎች እነዚህ ብቻ አይደሉም። በሰሜን ወሎ ዞን ግዳን ሙጃ አቅራቢያ መርጦ ተብሎ በሚጠራ አካባቢም፣ በሰሜን ሸዋ ዞን መረሃ ቤቴ ሚዳ ቀጠና፣ በደቡብ ጎንደር ዞን ከወረታ ወደ ሐሙሲት መንገድ፣ በማዕከላዊ ጎንደር አለፋ አጸደ ማርያም አካባቢ የተፈጸሙ ጥቃቶች ማብነቶች ይሆናሉ። በዚሁ በማዕከላዊ ጎንደር ሰቀልት አካባቢ ቤት 80 ፋኖ ገድጌ 30 ደግሞ ማረኩ ሲል የመከላከያ ሰራዊት መግለጹም የሚታወስ ነው። እንዲህ ያለውን የክልሉን ነባራዊ ሁኔታ ብልጽግና ደጋግሞ ሲያቃለው ግን ተስተውሏል። ጠቅላይ ሚኒስትሩ የሸለቆ ለሸለቆ ሽፍታ ሲሉ ከሰሞኑ እንደገለጹትም የሚዘነጋ አይሆንም። ከፋኖ አመራሮች አንዱ የሆኑት አበበ ፈንታው ደግሞ ጠቅላይ ሚኒስትሩ እየተሸነፉ መሆኑን ተከትሎ ያደረጉት ንግግር ነው ባይ ናቸው። ከሶስት ዓመት በፊት የነበረን ዱላ ነው፣ አሁን ሞርታር የተሰኘ ከባድ መሳሪያ ላይ ደርሰናል ክላሽ ሊያስፈቱን የመጡት የብልጽግናው ሰዎች አሁን የቡድን መሳሪያ አስታጥቀውን እነርሱ ደግሞ ወደ ድሮንና ሜካናይዝድ ውጊያ ተሸጋግሯል። እናም ይህ ያበሳጫቸዋል። ከዚህም በመነሳት ለማጣጣል ዘወትር ይጠራሉ እያሉም ይቀጥላሉ። አብይ አህመድ ኢትዮጵያን ይጠላል የሚሉት ኒህ አመራር ከመላ ኢትዮጵያን ጋር በመሆን ግን ስርዓቱ እንዲወገድ የሚደረገው ትግል ይቀጥላል በማለትም ያክላሉ። በትላልቅ ፕሮጀክቶችን አቅፎ ነው ከፋኖ ጋር እየተዋጋ ያለ። ሶስት ክላሽ፣ አራት ክላሽ ሊል ይችላል። ሸለቆ ለሸለቆም ሊል ይችላል። እጅግ በጣም ዘመናዊ የሚባሉ የበለፀጉ የሚባሉ ሀገራቶች የታጠቋቸውን ጦር መሳሪያዎች ታጥቆ እየተዋጋ ያለሁ ለሀገር ሉዓላዊነት፣ ለሀገር ክብር፣ ለሌላም ለሌላም፣ ለውጭ ጥላት ማደ ለራሱ እመራዋለሁ አለሁ ለሚለው ህዝብ ለወገን ለሚባለው ህዝብ ለፋኖ ነው። ይህንን ሁሉ ጦር እያዘመተ ያለው እና አጠቃላይ በፋኖ ከፍተኛ የሚባል ሽንፈት ደርሶበታል። ዐቢይ አህመድ አከርካሪውን የተመታው ሲጀምርም ከንቀት ነው የጀመረው። እኛ ደግሞ የምንናቅ እንዳልሆንም አሳይተነዋል። በእንጨት የተሰራ መሳሪያ ይዘን እየሰረት ከክላሽ እስከ ዲሽቃ እስከ ዙ ሃያ ሶስት እና እስከ ሞርተር ድረስ ታጥቀናል ከሌሎች ኢትዮጵያውያን ጋር ሆኖ የብልጽግናው መንግስት በበኩሉ ከሰሞኑ በብር ሸለቆ የተመረቁት የፖሊስ አባላትን በየአካባቢው እያሰማራ ስለመሆኑ ገልጿል። ልክ ከአንድ አመት በፊት በርካታ የአድማ ብተን አባላትን እንደዚሁ ብር ሸለቆ ላይ አስመርቁም በየአካባቢው ከፋኖ ኃይሎች ጋር ይዋጉለት ዘንድ በትኖ እንደነበረው ማለት ነው። ያኔ ብር ሸለቆ ላይ ተገኝተው የአድማ ብተን አባላትን የመረቋቸው ደሳሌ ጣሰው የተባሉት የብልጽግናው አመራር የሚሆን በወቅቱ ተመርቀው የነበሩት የፖሊስ አባላት የት እንደገቡ በይፋ ሳ እንደገና ተረኛ እርስበርስ ጦርነቱ ሰለባዎች ከሰሞኑ ተመርቀው ዳግም አሰልፈናቸዋል፣ በየአካባቢውም ልከናቸዋል የሚል መልእክት ግን በብልጽግናው በኩል ተሰራጭቷል። የኢትዮጵያ መንግስት ሌላ ጦርነት ለመክፈት እየተዘጋጀ ነው ሲል ህወሓት ከሰሰም። የጄኔራል ታደሰ ወረደ የደቡባዊ ትግራይ ጉዞና ትናንት በዞኑ የነበረው ተኩስን መነጋገሪያ ሆኗል። የጊዜያዊ አስተዳደሩ ደግሞ አዲስ የትግራይን ህዝብ የማንበርከኪያ መንገድ ያለውን አሳውቋል። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ በፓርላማ ያደረጉት ንግግር ተከትሎ መግለጫ ወጣው ህወሓት የብልጽግናው ፕሬዚደንት ጸጸት የሌለባቸው ትግራይን እርስ በራሱ ለማጋጨት እየሰሩም ያሉ የኢትዮጵያ መንግስትን ባለም አቀፉ ማህበረሰብ ፊት የፈረመውን ውል ጥሶና ቃሉንም አፍርሶ ሲንቀሳቀስ የቆየ በማለት ገልጾት እንደነበር የሚዘነጋ አይሆንም። ዛሬ ባወጣው መግለጫ ደግሞ የፕሪቶሪያ የሰላም ስምምነት ተፈረመ፣ እነሆ ሶስት አመቱን አጠናቀቅም። ነገር ግን ዛሬ መሰረታዊ የስምምነቱ ነጥቦች አልተተገበሩም፣ የፖለቲካ ንግግር እንኳን አልተጀመረም ብሏል። ከዛ ይልቅ የአብይ አህመድ መንግስት የስም ማጥፋት ዘመቻ ላይ ነው የተሰማራው። ከዚህም ባለፈ ስምምነቱን የሚያፈርስ ሌላ ጦርነት ለመክፈት እየሰራ ይገኛል ብሎታል ህወሓት በመሆኑም የኢትዮጵያ መንግስት እያደረገ ያለው እንቅስቃሴ ሁሉንም ወገን የከፋ ጉዳት ውስጥ የሚከት እንደዚሁም አሁን እየተካሄደ ባለው መንገድ የሚሟላ ፍላጎትና የሚፈታ ልዩነትም እንደሌለ በመገንዘብ ስምምነቱን ለመፈጸም ግዴታውን እንዲወጣ እንጠይቃለን ብሏል። የህወሓቱ ምክትል ሊቀመንበርና የጊዜያዊ አስተዳድሩ ምክትል ፕሬዚደንት አቶ አማኑኤል አሰፋ ደግሞ ስምምነቱ እንዳይተገበር እንቅፋት የሆነው የፌደራል መንግስቱ ነው ይላሉ። ይህ ስምምነት ተኩስ ያቆመ ነገር ግን መሰረታዊ ህልውና አደጋዎችን ያልመለሰ ነው። እናም ትግራይን በጂኦግራፊም በዲሞግራፊም ለማንበረከክ በማለም የሚከናወን ነው፣ መዋሸት አያስፈልግም፣ ሲሉም አብራርቷል። የህግ የበላይነት እንዲረጋገጥ፣ ተጠያቂነት እንዲሰፍን፣ ካሳ እንዲከፈል፣ የተወረረው መሬትና የተፈናቀለው ህዝብም እንዲመለስ፣ የተሰደደውም ወደቂያው እንዲገባ የሚሉት መሰረታዊ ነጥቦችን ከመፈጸም ይልቅ ሰበብ እየፈጠሩ በጦርነቱ ወቅት የተጀመረውን ህዝቡን የማንበረከክ መንገድ ያለ ጦርነት የማስፈጸም ሂደት ላይ ናቸው ሲሉም አንስቷል። የትግራይ ህዝብ የኢትዮጵያ መንግስት ያለበትን ግዛትም ተፈናቃይም የማስመለስና ሌሎችም ኃላፊነቶቹን እንዲወጣ ደጋግሞ በበዛ ትዕግስት ቢጠይቅም ዛሬም ያለው ነባራዊ ሁኔታ ግን ስምምነቱን አደጋ ላይ የሚጥሉ እንቅስቃሴዎች ስለመሆኑ ሲናገሩም ተደምጧል። የፌደራል መንግስቱ በራያና ጸለምቲ እንደሆነ ሁሉ ተፈናቃዮች ደህንነታቸው ሳይጠበቁ ወደ ምዕራብ ትግራይ የሚመለሱ ይላል። አስተዳደሮቹ ሳይፈርሱ በስፍራው አስቻይ ሁኔታዎችም ሳይፈጠሩ የሚደረግ እንቅስቃሴ ነው የሚሉት አቶ አማኔል፣ እንዲያም ሆኖ ዛሬም የትግራይ ህዝብ በትዕግስት እየጠበቀ ነው። እንዳለመታደል ሆኖ ግን የፌደራል መንግስቱ ዳተኝነት አስደንጋጭ ነው ብለዋል። ይህ በእንዲህ እንዳለ የጄኔራል ታደሰ ወረደ የዛሬው የደቡባዊ ትግራይ ጉብኝት በርካታ አነጋጋሪ ጉዳዮች የተስተዋሉበት ሆኗል። ፕሬዚደንቱ የጊዜያዊ አስተዳድሩ የካቢኔ አባላት ጋር ወደ ዞኑ በመጓዝ የግብርና ስራዎች ላይ ጉብኝት ያደረጉ ሲሆን ህዝባዊ መድረኮችም ተደርገው ነበርም። ይሁን እንጂም ከጊዜያዊ አስተዳድሩ ፕሬዚደንት የቀጠናው ጉዞ አስቀድሞ የብልጽግናው መንግስት ስንቅም ትጥቅም እንደሚሰጣቸው የሚነገርላቸውናም ራሳቸውን የትግራይ የሰላም ኃይል ቲፒኤፍ እያሉ የሚጠሩ አካላት በኩል ተደረገ የተባለው ጥቃት ግን መነጋገሪያ መሆኑ አልቀረም። ከዚህ በፊት መነሻቸውን ካፋር ክልል አካባቢ በማድረግ የተፈጸሙ ጥቃቶችን ተከትሎ ነገሩ መነጋገሪያ ሆኖ ሰንብቶ ነበርም። የአሁኑ ደግሞ ሞርታር ጭምር ጎደራ እያዘቦ ቀጠና የተተኮሰበትናም መጠነኛ የሚባል ጉዳት ያስከተለ ነገር ግን ረዘም ላለ ሰዓት የቆየ የመሆኑን ተከትሎ አነጋጋሪ ሆኗል። በእርግጥ ከቲዲኤፍ የሚሆን ከአማጺ ኃይሎቹ ቲቢኤፍ በኩል በጉዳዩ ላይ ይህንን ዘገባ እስካጠናቀርንበት ጊዜ ድረስ የተባለ ነገር የለም። ፕሬዚደንቱ ኢሳያስ አፈወርቄን ተከትሏል። የህዳሴውን ግድብ ከማስመረቅ ወደ ግብፅ ካይሮም ተሸጋግሯል። ይህ የሆነው ጅቡቲ ክራይሚያ አይደለችም ያሉትን መሪኒሻን በሸለሙ ማግስት ነው። ብልጽግና ቀይ ባህር መግባታችን በውድም በግድ አይቀርም በባሌም በቦሌም እንገባለን ባለማግስት የአፍሪካ ቀንድ መሪዎች ደግሞ ወደ ካይሮ አቅንተዋል። ኢሳያስ አፈወርቂ ከአስመራ ለአዲስ አበባ መንግሥት ምላሽ ይሆናሉ ያሏቸውን ማብራሪያዎችን እያሰሙ እሳቸው ደግሞ ለአምስት ቀናት በካይሮ ሊቆዩ በዛው ናቸው። በደረሱበት ቅጽበትም ቀይ ባህር ላይ ኢትዮጵያ ይመለከታትም ከእርሶ ጎንነን የሚል ድጋፍ ከላኪያቸው ከግብጽ የግብፁ ፕሬዚደንት አብዱል ፈታህ አል ሲሲ በኩል አግኝተዋል። የግብፁ ፕሬዚደንት ጸረ ኢትዮጵያ የተባለለትን ስምምነትን ለመፍጠርም አስመራ ድረስ ከወራት በፊት መጓዛቸው የሚታወስ ነው። የብልጽግና የዲፕሎማሲ ኩስምና የአራቃት ሶማሊያም የኤርትራና ግብፁን ጥምረት መቀላቀሏ የሚታወስ ነው። እንዲያም ሆኖ በቱርክ አደራዳሪነት ከተፈረመው ስምምነት በኋላ መሻሻል ያሳየው የሞቃዲሾና አዲስ አበባ ግንኙነትን ተከትሎ ሐሰን ሼህ መሐመድ ወደ ኢትዮጵያ እግር አብዝተው ቆይተዋል። እንዲያውም ድምፅን ያስቆጣውን የህዳሴውን ግድብ ጉብኝት ታደመውም ነበርም። አሁን ደግሞ ወደ ካይሮ ተጉዘው የግብጽ ሙዚየም ምረቃት ላይ ሊታደሙ ኢሳይያስንም ተከትለው ያንኑ አድርገዋል። በእርግጥ በዚህ የካይሮ ድግስ ላይ ስለመታደማቸውን ጅም ሶስቱ ሀገራት በጋራ ስለመምከራቸው የተሰራጨ መረጃ የለም። ፕሬዚደንት ሀሰን ሼ መሐመድ ወደ ካይሮ ያቀኑት ግን ከወራት በፊት ጅቡቲ ክራይም አይደለችም የሚል ምላሽን ለጠቅላይ ሚኒስትር አብይ አህመድ የሰጡትን የጅቡቲውን ፕሬዝደንት እስማኤል ኦመር ጌሌህን የክብር ኒሻን ከሸለሙ በኋላ ነው። እስማኤል ኦመር ጌሌህ በሶማሊያ ሰላም ላላቸው ሚና ነው ይህ የተበረከተላቸው። አገዛዙ ደጋግሞ በሰራው የዲፕሎማሲ ስህተት ለሰላምና መረጋጋታቸው መስዋዕትነት የተከፈላቸው ዛሬም ለሚያቀርቡት ወደ ሚሊዮን የሚከፈልላቸው ጎረቤት ሀገራት ፊታቸውን ወዳዲስ አበባ ሳይሆን ወደ ካይሮ እያዞሩም ናቸው። በአንድ ወር ተኩል ጊዜ ውስጥ አስራ ሁለት ሹፌሮች ተገደሉ በርካታ ተሳፋሪዎችና ረዳት ጭምር የሀገሪቱ የጸጥታ ጦት ሰለባ ሆኗል ከሶፎ ሞረስ ከኮይሻ ከምስራቅ ሸዋ እስከ ፓርላማም በሪፐብሊካን ጋርድ እየተጠበቁ ንግግር የሚያቀርቡ የሀገሪቱ መሪዎች ቃል ሀገሩ ሰላም ነው እዚህም እዛም ያለው የሽፍታ እንቅስቃሴ እንግዳ አይደለም ባለፈው መቶ ዓመታትም የነበረ ነው የሚል ነው በእርግጥ ብልጽግና ለብቻው የገደለውና ያስገደለው ኢትዮጵያዊ ብዛት እንኳን በአንድ መቶ ዓመታት በብዙ ክፍለ ናት የተገደለ ስለመሆኑ ማስረጃ ባይኖርም የብልጽግናው መሪዎች ሰሞንኛ ክረሞት ግን ወለጋ የገደል ነው ይበልጣል፣ ወይንስ ትግራይ እዚህ የገደል ነው ይበልጣል፣ ወይስ እዛ ቦታ የገደል ነው የሚል ክርክር ነበርም። እውነታው ግን የትም ይሁን ኢትዮጵያውያንን እየገደላችሁ ወይም ደግሞ እያስገደላችሁ እንሆ ወደ ስምንተኛ ዓመታችሁ እየተቃረባችሁ ነው የሚል ነው። ባለፈው አንድ ወር ተኩል ማለትም በአርባ ሰባት ቀናት ውስጥ ብቻም አስራ ሁለት ሹፌሮች ለዛውም የተመዘገቡት ብቻ መገደላቸው ለዚህ ማሳያ ይሆናል። የሾፌሮች ማህበር ከነዚህ አስራ ሁለት ሹፌሮች መገደል ባሻገር በርካታዎች ታግተዋል፣ ስድስት ተሳፋሪዎችና አንድ ረዳትም ተገድለዋል ሲል አመልክቷል። እነዚህ ግድያዎች ከተፈጸሙባቸው አካባቢዎች ውስጥም በአማራ ክልል ደቡብ ጎንደር ዞን ከማህደረ ማርያም ደብረታቦር መንገድ፣ ከጎንደር አዲስ ዘመን መንገድ፣ ከጎንደር መተማ መንገድ፣ ከወረታ ደብረታቦር ወጅም፣ ከአዲስ ዘመን እንፍራንስ መሀል ቦታ ላይ፣ ከወሎ ከባት ይወጣ ብሎ ባለ ስፍራም፣ ከሰከላ በቴሌሌ መሃል ከጅቡ የሚያቀርቡት የድሬዳዋ መንገድ በጉራጌ ዞን ከወልቄጥ የወረድ ብሎ ሁሌ ኬላም በኦሮሚያ ክልል መታራና አዋሽ መካከል በወለጋ ጉተን መንደር ወዘተ የሚጠቀሱ ናቸው ከዚህ ቀደም በተለያዩ አካባቢዎች በሾፌሮች ላይ የሚፈጸሙ ግድያዎች እገታዎች በስፋትና በተደጋጋሚ እየተከሰቱ ናቸው ትኩረት እንዲሰጣቸውን በተደጋጋሚ ይጠይቀናል። ነገር ግን ዛሬም ይህ ነው የተባለ መፍትሄ አልተሰጠንም ሲልም ማህበሩ ገልጿል የብልጽግናው ጽግናው መንግስት የሀገር ውስጥ እዳ ከሁለት ነጥብ አምስት ትሪሊየን ብር በላይ ደረሰም። የዋጋ ግሽበትና የማክሮ ኢኮኖሚው አለመረጋጋት ባለ ሀብቶችን እያራቃቸው ነው። የብልጽግናው አገዛዝ የውጭ ብድርን ዲፎልት ውስጥ ያስገባትን ሀገር በተመለከተ ከሰሞኑ በፓርላማ ያደረገው ንግግር ብዙዎችን አስገርሞ ነበርም። ጠቅላይ ሚኒስትሩ ኢትዮጵያን እንከሳለን በሚል የዛቱትን የዩሮፕ ወንድ አበዳሪ ሀገራትን ብድር እንድንከፍላቸው የጠየቁን እኮ መክፈል ስለምንችል ነው በሚል ተናግረው ብዙዎችን ፈገ እንደ ጋስ ብለው ነበር። የሀገሪቱ የውጭ እዳ ከጊዜ ወደ ጊዜ እየናረ በሚገኝበት በዚህ ወቅት የወጣው ሌላኛው ሪፖርት ደግሞ የብልጽግናው መንግስት የሀገር ውስጥ ብድርም እያሻቀበ ስለመሆኑ የሚገልጽ ነው። የሀገሪቱ አጠቃላይ የሀገር ውስጥ እዳ መጠን ባሳለፍ ነው ጥቅምት ወር ላይም 2.56 ትሪሊየን ብር መድረሱ ታውቋል። ይህ ጭማሪ የመጣው ባለሀብታዎች ለአጭር ጊዜ በሚከፈሉ ዋስትናዎች ላይ ብቻ ፍላጎታቸውን በማሳየት ለረጅም ጊዜ እዳ ጥንቃቄ ማድረጋቸውን ተከትሎ ጭምር ነው የገንዘብ ሚኒስትር እንዳሳወቀው ከሆነ በሐምሌና በመስከረም ወር አጋማሽ መካከል የአጭር ጊዜ ሰነዶች የትርፍ መጠን እየቀነሰ ሲሆን የ364 ቀናት ሰነድ የትርፍ መጠን ደግሞ ከ15 በመቶ ወደ 20 በመቶ ከፍ ብሏል። ይህ ከፍተኛ ጭማሪ በወደፊት የዋጋ ግሽበትና በማክሮ ኢኮኖሚ አለመረጋጋት ምክንያት ባለ ሀብቶች ረጅም ጊዜ እዳን በመፍራት ጥንቃቄያቸውን እንዲያሳዩ ያደረገ ስለመሆኑም ያረጋግጣል። ከአጠቃላይ የሀገር ውስጥ እዳ ክምችት ውስጥም ትልቁን ድርሻ የያዙት ተቋማት መካከል የኢትዮጵያ ንግድ ባንክ በቀዳሚነት የሚጠቀስ ሲሆን 43 በመቶውን ይሸፍናል። የኢትዮጵያ ብሔራዊ ባንክ ይከተላል 26 በመቶ በመያዝ። የጡረታ ፈንድ ደግሞ 19.3 በመቶ በመያዝ ሶስተኛ ደረጃ ላይ ተቀምጧል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የናይጄሪያ ዛቻ እያነጋገረ ይገኛል። ዶናልድ ትራምፕ ናይጄሪያ በክርስቲያን ዜጎች ላይ የሚፈጸም ስቃይን ችላ ብላለች በማለት ከወነጀሉ በኋላም የመከላከያ ሚኒስትር ለወታደራዊ እርምጃ እንዲዘጋጅ ማዘዛቸውም ነው የተገለጸው። ናይጄሪያ ይህንን የዶናልድ ትራምፕን ውንጀላ በተደጋጋሚ ስታስተባብል ቆይታለች። ትራምፕ በግል ገጻቸው ላይ በሀገሪቱ የሚገኙ ክርስቲያኖች ላይ የጅምላ ግድያ ይፈጽማል ሲሉ ጽፈው የሀገሪቱ መንግስት በፍጥነት እርምጃ የማይወስድ ከሆነም ለናይጄሪያ የሚሰጠውን እርዳታ ጨዋታና ድጋፍ ወዲያውኑ እናቆማለን ሲሉም ዝተዋል። ባሳለፍነው አርብ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጀሪያ ክርስቲያኖች ላይ ደርሳል ያሉትን መጠነ ሰፊ መከራና ግድያን በመጥቀስ ሀገሪቱን አሳሳቢ በሆነ ሁኔታ በተለየ መልኩ የምትታይ በሚል መፈረጃቸውም የሚታወቅ ነው። በማግስቱ ደግሞ የናይጄሪያው መንግስት በውጭ ጉዳይ ሚኒስቴር መስሪያ ቤቱ በኩል ባወጣው መግለጫ የዶናልድ ትራምፕን ፍረጃ ወድቅ አድርጓል። ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰራጩት ጽሁፍ ላይ ክርስቲያኖች በናይጀሪያ የመኖር ህልውናቸው አደጋ ላይ ወድቋል በማለት አሜሪካ እንዲህ አይነት ግፍ ሲፈጸም ዝም ብላ አትመለከትም ብሏል። ፕሬዚደንቱ በሺዎች የሚቆጠሩ ክርስቲያኖች በጽንፈኛ ሙስሊሞች ተገድለዋል ሲሉ በዚሁ ጽሁፋቸው ላይ ጠቅሰው ነበርም። የናይጄሪያ መንግስት በበኩሉ በሰጠው ምላሽ በተለያዩ የምዕራብ አፍሪካና የሳህል አካባቢዎች የተለያየ ፍላጎት ባላቸው ውስን ቡድኖች አማካኝነት ግጭቶችና መከፋፈሎች የፈጠሩን አመጽ አመፅ የተቀላቀለበት ጽንፈኝነት ለመዋጋት ጥረት እያደረግኩ እገኛለሁ። ነገር ግን ከዶናልድ ትረምፕ በኩል የተሰነዘረው ክስ ተቀባይነት ያለውም ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።